ሰላም ሰላም ሰላም፣ በያላችሁበት እንዴት ናቸው? ሰላማቸው ብዙ ይበል። በእኛ በኩል ሰላምነን። እንዴት ናቸው? ዛሬም እንደተለመደው በአዲስ ጉዳይ መተናል። እንግዲች የኪያ ባሎች ተደባደቡ። የየኑ ምናምን የሚባለው ልጅ የሚባለው ቶፋና አኑን አግኝቷችሁ ነበር እየዛተ የመጣው ተረጋግቼ ለመምጣት ሞክራ ያለሁን ዲባቅ አፈርድሜ ነበር የሚያበላቸው እያለ ከረባቸው። ይህም ከእኔ እውቅና ኪያን ልታገኟት አይገባም ብሎ እያስፈራራቸው ነው። አቦ ባለፈው አኑን ጠልፋት ከከተማ ወደ ገጠር ወስዷት ነበር ምንም ትራንስፖርት ምንም ሰርቪስ የሌለበት አካባቢ ወስዷት፣ ያንንም አይሶስ ነበር አዲስ አበባ ፍቅረኛዋ። ይሄ በዛ በሰአቱ እሱ ይዟት ሲሄድ ጦፋ የሆነ ፕሮግራም ፖድካስት ነበር፣ እዛ ኢንተርቪው እያደረገው ነበር። ሆን በላ በተቀናጀ ሴራ ና ደባ እኔን ኢንተርቪው አድርገህ እሱን እንዲያሸሻት አድርገሃል ብሎ እሱንም ተቀይሞታል። anyway እ ኪ አኑም አይመለከትህም። ምን አገባ ትናንትና መተ ፍቅራችን ልትበጠበጥ አይገባም እያለ እየሞገተው ነው። ዮዮ አንተ ምን አገባህ? ሸመይዝህም ወይም ሁለት ሚስት ሁለት ፍቅረኛ ሊኖራ አይገባም አይነት ነገር ነው። ኤኒዌይ አኗርም ሰዎችን ያመለከተህም ፍርድ ቤት አይደለህም። ይህን ልታጠራ ልምረም አይገባም። ሁለቱንም የሚያስተናግድበት መንገድ የራሴ ብቻ ነው አይነት ነገር ነው ያለሙ ኤንወይ አኑም ያመነ ይመስላል። ወንድ ነኝ ይኸው አስረግዥ ያለው የሚል ነገር ከአንድ አበቱ ወጣው ኤንወይ ሲ ያላችሁን ኮሜንት እና አስተያየት ስጡበት። ቪዲዮውን ሲልቀጥላችሁና ልመለስ ማለት የተገናኙበትን ሁኔታውን የተፈጠረውን ከሰት በዩትና በድጋሚ እንመለሳለን። ቤተሰብ መች ከዛ ጀምሮ

ድምጼን መስማት ካልፈለግ ለምንድነው ከትዩ ጋር ምናምን ነገር አሁን ደግሞ በዛ ላይ የኪያ ፍቅረኛ ነው። አለም በጠቅላላ ምን አንተ ልጅ፣ ቁጭ ብለን ወንድ ልጅ ካሜራ ምናምን ነገር አይደለም። በዚህ ልክ አንተንም አክብሬ ነው ስቱዲዮ ድረስ እ ያናገርኩ ያወራው ያለውን ነገር ያስረዳው። አንተ ግን ይሄን ይሄን እኔን ለማዘናጋት እና እሱ ደግሞ ኪያን ይዟት ያን ከኪያ ጋር እንደነበር እኔ ሁለት ሦስት ሚስት የሚባል ነገር አታውቅም። እሱን ለእኔ ተውልኝ። እንዴት ማስተዳድር እንዳለብኝ ስለማ እጨምራለሁ። የሚረብሽው ከሆነ ቀላል። እኔን መሆን ከፈለክ ደግሞ የተወሰኑ ሰዎች ጋር አንተም ተፍተፍ ማለት ነው። በዚህ ጸባይ እንኳን ማንም ቼክ የሚያደርግ ያለ ማንም፣ ገና አንተ ጋር እንደዚህ ማውራት ስለወደዱት ነው። ሁለታችሁም በጣም ባለጌ ናት። በቃ ከዚህ በላይ እኔ ሲጀመር ማለት ነው። ከዛ ድረስ እየመጣውና ለመረጋጋት ራሴን ለማረጋጋት እየመጣ ለምን ትሞክራለህ? ሳትረጋጋት ተራራው ብቻ ነው የሚፈጠረው። ምንድነው አሁን የመጣበት ምክንያት ምንድነው? ነው ባለጌ መሆናችን ልትነግራት ናችሁ? እሱ እሱንማ ታውቃላችሁ ባለጌ እንደሆናችሁ ታውቃላችሁ እኮ አንተም ዳሰልበው ነው ስሜታዊ እንዳትሆን ነው። ምክንያቱም እስኪ ማለት ያለበት ነገር ይበል። ምክንያቱም እሱ በመሳደቡ ወይም ደግሞ በሞከሩ ኪያን ያገኛታል ማለት አይደል? እኔ ኪያን ነው ኪያ ታውቃለች ምን ያህል እንደምንዋደድ ማንንም ያውቃል ከማጋ

እንዳንተ ለመከበር የሰው ሚስት ምናምኑ ማፍቀር አለብኝ። አይደብርም፣ ሁሁለት ሶት ሚስት እሱን አንተ የሚመለከት ነው። ሚስቶቹ ከመረጡኝ፣ ሴቶቹ ከመረጡኝ በግድ እን ለማቀፍ ሁላ እንደዛ እንትን ስትል አትንካኝ እያለች አይደል ያ በእኔና በኪያ መካከል የሚያልቅ ነው አባቷ ነው ወንድሙ አለ አትንካኝ እያለች ምናምን ምናምን ነገር የምትለው ለምን እንደማ አትንካኝ ጭራሽ ላቅፉልህ አልፈልግም እያለች እኮ ነው ገብቶኛል ግን አሁን ይሁንና አሁን አንተ የዛን ያህል ሞራል የለህም እሷ ጋር እንዳትደርሱ የማለት ምክንያቱ ለምን እንደሌለ ሲጀምር ከኛ በላይ አንተ አታውቃትም ሲቀጥል ደግሞ ማለት ነው ለኛ ለኔ አሁን እህቴ ጓደኛዬ ምን የምን ነች ስለዚህ አንተ ለምን እሷ ጋር አትሄድም የማለት ሞራል ሊኖር አይገባ ነው እሱ እሱን እያልኩህ አይደለም እሺ ሲል ችግር የለውም ግን በዚህ ልጅ ጉዳይ በዚህ በዚህ ከርከሮ ጉዳይ እንድትሄድ አልሰማኛለሁ። አይ በነገራችን ላይ በጣም ተረጋጋሚ ምናምን ነገር በውስጥ መስመር እያናገርኩ እየለመንካት እንደሆነ ነግራኛለች። እና ቼክ እያደረገችህ አይደለም? በጣም ማዝነው ነው። መጥፎ ድል ላይ ነው። የታለህ? የሰው ሚስት ነው ሲጀምር ያፈቀድከው ያው ከዚህ በላይ መሰቃየት ከዚህ በላይ መጉላላት አይገባህም። አንተም የራስህን ዋን ፈል ፈርፍበል እኔ በብዙ ስቃይና መከራ ነው ኪያን አሁን ሬ ማ እኔ ኪያን ብዙ ዋጋ ከፍዬባታል። ከዚህ በኋላም እከፍልላታለሁ። የሴት ችግር ካለሆነ ኪያ ባለትዳርና ጭራሽ ደግሞ እጅግ በጣም የምትወደው የምታፈቅረው

እግሬን ማንሳት ምናምን ከብዶኛ አይደለም፣ ግን ለምን ለምን አቅሜን አባክናለሁ እናንተ ላይ? እግሬን ወደ ትንታ ልጣለህ? አንተ ምንድን ነው ሀሳብህ? ምንድን ነው እሺ? ብቻ ከዚህ በላይ ለማንኛውም አንድ ነገር

ስሜትዊ ሆኖ ነበር። ተረጋግቼ ነው እያወራሁ ያለሁት እና ያለው በተረጋጋ ስሜት አመጣለ ነው። እስኪ ሁኔታውን እስከ መጨረሻው ተከታትለ ነው እንመለሳለን። ኤኒዌይ ጉዳዩ ይሄን ይመስላል። አኗርም እየተንገበገበ ነው። እዩ ከይዲ ውሻ የሆነው በራሱ ጊዜ በራሱ ጥፋት ያጠፋ ጥፋት ዋጋ ሊያስከፍለው የቆረጠ ይመስላል። እሷም ወደ ውጭ ሀገር የመሰደድ ሀሳቧን የቆረጠች አትመስልም። እስኪ እንግዲች አዲሱ ፍቅረኛ ዋጋ ሁኔታውን እስኪ እንዴት ይቋጭታል፣ እንዴት ፊክስ ያደርጉታል? የሚሆን በሌላ ቪዲዮ የምንመለስበት ይሆናል። ቪዲዮውን እንደያችሁት ይመስላል። ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡ ሆኖ ይመቻችሁ። በሌላ ጊዜ እስከምንገናኝ በያላችሁ መረት ሰላማችሁ ብዙት